ሰላም ጤና ይስጥልን ውድ የአማራ ሚዲያ አድማጭ ተመልካቾቻችን፣ የዛሬ ጥቅምት 25 የዕለቱን አበይት ክንውኖች ይዘንላችሁ ቀርበናል። አብራችሁን ከቆያችሁ የቴዎድሮስ ዕዝ 105ኛ ኮር ጃዊ መተከል ቀጠና የሻለቃዎች ጥምረት የደፈጣ ውጊያ ድል፣ የብልጽግና ገዳይ ቡድን የ101ኛ አየር ወለድ ኮማንዶ ክፍለ ጦር በአፋብኃ መደምሰሱ፣ የደጀን ክፍለ ጦር ተጋድሎ ከእስታይሽ ከተማ እስከ ቦያ ሀሙሲት ድረስ ከቡልጋ ክፍለጦርና ነጎድጓድ ክፍለጦር የተላለፈው አስቸኳይ ማሳሰቢያ እና ሌሎችም መረጃዎች በዝርዝር እናስደምጣችኋል። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ዝርዝር መረጃዎች አልፋሉ ነው። የአፋዋ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር ጃዊ መተከል ቀጠና የሻለቃዎች ጥምረት ባደረጉት የደፈጣ ውጊያ በጠላት ላይ ከባድ ኪሳራ ማድረስ ተችሏል። ብሔራዊ ተብሎ ከሚጠራው ቀጠና ላይ በተደረገው ውጊያ ጠላትን ሙትና ቁስለኛ ማድረግ የተቻለ ሲሆን በሌላ ዜና አረመኔው የመንግስት ሥራ ተላላኪ ሰራዊት በገባበት ቀጠና ሁሉ በንጹሃን ላይ የገድያ ዘረፋ፣ ድብደባና መሰላ ጸያፊ እኩይ ተግባራትን ፈጽሟል። አንደኛ ጃዊ ፈንደቃ ከተማ ላይ ባህር ዳር የሚኖር ዘይኑ የሚባል ሙስሊም በአረመኔው መንግስት ሰራዊት በአሰቃቂ ሁኔታ መረሸኑ ሲገለጽ ሁለተኛ ደግሞ ደሳለኝ ጥላሁን የተባለ የባምቡልክ ቀበሌ ነዋሪ በግፍ ተረሽኗል። እንዲሁም በዚሁ ቀጠና ከአንድ ግለሰብ 20 ሺህ ብር ዘርፈው ወስደዋል። የባምቡልክ ጤና ጣቢያ መድኃኒት በማውደም ሰራተኞች እንዳትሰሩ በማለት በማንገራገርና በተጨማሪ ደግሞ ጃዊ ፈንግ ደቃ ከተማ ላይ የቀን ሰራተኞችን በማፈስ ፋኖ ማድረክን እያሉ የቅላስቲክ ድራማ ሲሰሩ ውለዋልም በገቡበት ቀጠና ሁሉ በተለይ የተዘጉ ቤቶችን በመክፈት ያገኙትን ዕቃ ሁሉ በመዝረፍ እንደ ወርቅና ብር መሰል ጌጣጌጦችን በመውሰድ የማህበረሰቡን አዝመራ የምሽግ መቆፈሪያና የአስክሬን መቅበሪያ አድርገውታል። ከወፍጮ ቤት በመግባት ናፍጣ ቀድተው በመውሰድ ቁስለኛ በመያዝና ዓለም አቀፍ የጦርነት ሕግ በመጣስ በአሰቃቂ ሁኔታ ረሽነዋል። ፍልፍል ቀበሌ ላይ ጤና ኬላ ሰራተኞችን በመግባት ከልብስ ጀምሮ እስከ ትልልቅ እቃዎች ድረስ ዘረፋ በመፈጸም አሰቃቂና አስጸያፊ ተግባርን ሲሰሩ ተስተውሏል። አፋብኃ ምስራቅ አማራ ቀጠና ምኒልክዝ የደጋው መብረቅ ኮር ደጀን ክፍለ ጦር ከጠላት ጋር ባደረጉት የ24 ሰዓት ከባድ ትንቅንቅና ተጋድሎ ዛሬ ጥቅምት 25 2018 ዓ.ም ሌሊቱን የፋሺስትን ሰራዊት 360 ዲግሪ በመክበብ በጠላት ላይ ከፍተኛ ጉዳት የፈጸሙ ሲሆን የጋዞ ወረዳ ዋና ከተማ የሆነችው ስታይሽ ከተማን ከፋሽስቱ ሰራዊት ነጻ አውጥተው ሌሊቱን ከተማዋን ተቆጣጥረዋል። እስታይሽ ላይ ስሩ የተቆረጠው የፋሽስቱ ስርዓት አሁን ተገኝ ወረዳ ላይ ራሱን ችሎ እንዳይቆም ተደርጓልም። አሁን ተገኝ ወረዳ ላይ ያለው ወራሪ እስታይሽ ወንድሙን ሙትና በትር ሲሰማ ሌሊቱ ንግድ ያውጭኝ ብሎ ሸሽቶ አድሯልም። አሸባሪው ስርዓት ከዚህ ቀደም በፋኖች ተይዞ ነበረው እስታይሽ ከተማን ሜካናይዝድ ኃይል ተጠቅሞ በድሮን ታግዞ የገባ መሆኑ የሚታወቅ ቢሆንም በደጀን ክፍለ ጦር ድንገተኛ የ360 ዲግሪ ከበባ ሌሊቱን ብልጽግናን ሰራዊት በመደምሰስ እስታይሽን መቆጣጠር ተችሏልም። መቶ ስድስተኛ ኮር 14ኛ ክፍለ ጦር አባላት የሆኑት የቀስተ ደመና ብርጌድና የበረሃኛው ጅበላ ሙተራ ብርጌድ ከዚህ በፊትም እንዳደረጉት ዛሬም ታላቅ ጀብድን ተጎናጽፈዋልም። ፋኖቹ በጥጥቆራጩ የብልጽግና ሰራዊት ላይ ጥቃት በመፈጸም ትልቅ ኪሳራና ትልቅ የሞራል ኪስረት እንዲደርስበት አድርገዋልም። የበረሃኞቹ ጅበላ ሙተራ ብርጌድ ፋኖች በአበሸብ በኩል በጥቃት የፈጸሙ ሲሆን በረሃኞቹ የቀስተ ደመና ብርጌድ ፋኖች በየቀጋት መገንጠያ እና ጥጃ ጉጠር በተባሉ ቦታዎች ላይ ባረምነው ሰራዊት ላይ ጥቃት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የምስራቅ አማራ ኮራን የባለ ሽርጡ ክፍለ ጦርን በስድስት አቅጣጫ ከበባ በማድረግ ጥቃት ለመሰንዘር የመጣውን የአብይ አህመድ ስልጣን አስጠባቂ ጉዳይ አስፈጻሚ ሰራዊት ከበባውን ያለምንም መስዋዕትነት በመስበር በስርዓቱ ሰራዊት ላይ ከፍተኛ ሙትና ቁስለኛ ከማድረግ ጀምሮ አግሮት የመጣውን የጥፋት ተልእኮ ቅዠት በማድረግ ድል ተጎናጸፈ። በእብሪትና ትዕቢት ተሞልቶ የመጣው የአብይ አህመድ ጭራቅ ሰራዊት በሀብሩ ወረዳ ስር በሚገኙ ቆላማ ቀበሌዎች ለአመታት በባለሸልጡ ክፍለ ጦር ይተዳደሩ የነበሩ ይዞታዎችን ለመውረር ከቢስቲማ ወደ ሀደሬ፣ ከፋጂ ወደ ቆላማው ክፍል፣ ከአረሪት ወደ ኩልባይኔ፣ ከኤጀርሳ ወደ ኮለቦ፣ ከጅራና ወደ ሩጋ መነዮ እና ከመርሳ ወደ ሀብሩ ሊጎ በሶስት ጀኔራል መድፍ በፋጂ በኩልና በአንድ ጀኔራል መድፍ በጃራ አቅጣጫ እና በሁለቱ 23 ታጅቦ ባለሽ የባለሽ ሩጥ ክፍለ ጦርን ለማጥቃትና የክፍለ ጦሩን ነባር ዞታዎች ወረራ ለማድረግ የመጣውን የስርዓቱን ዘረፈጅ ሰራዊት በመደምሰስ በማቁሰል እንዲሁም በመበታተን የጠላት ኃይል አስቦት የመጣውን የጥፋት እቅድ ቅጅት በማድረግና በስርዓቱ ሰራዊት ላይ ከፍተኛ ሰባዊና ቁሳዊ ኪሳራ በማድረስ ታላቅ ድል ተጎናጽፏልም። ዛሬ ጥቅምት 25 2018 ዓ.ም ከበረንዳ ከቀን ሰራተኛ ከቡልቤትና ከተለያዩ ጎዳናዎች በግዳጅ እየሰበሰበ የ15 ቀን ለብለብ ስልጠና በመስጠት መለዩ አልብሶ የዓለምንም ወታደራዊ ዕቀት አማራ ጠልነትን አላብሶ አማራን በዘፈቀደ ከባድ መሳሪያ እየተኮሱና ያገኙትንም እየገደሉ ንብረቱን እየዘረፉና እያቃጠሉ እንዲሁም ሴቶችን እንዲደፍር ተልእኮ ተሰጥቶት በማዕበል የመጣውን የስርዓቱን ወንበር ጠባቂ ሰራዊት ቁጥሩን ለማወቅ በሚታክት ሁኔታ ሙትና ቁስለኛ በማድረግ ታላቅ ጀብት ተፈጽሟልም። ከንጋቱ ሁለት ሰዓት ከአርባ አምስት እስከ ቀኑ አስር ሰዓት ከሩብ በቆዩ አውደውጊያና አሁንም እንደቀጠለ ባለው ትንክንክ የጥላት ቅጥረኛ ሰራዊት በርካታ ሙትና ቁስለኛ ያስተናገደው የአብያ አመድ ሰራዊት የሞራል ውድቀት የቁስቁስረት እንዲደርስበት ማድረግ ተችሏልም። በዚህ ሙትና ቁስለኛው ከቆላማው ክፍል ወደ ጃራና ሀራ በበርካታ አምቡላንሶች ሲያጓጉዝ ውሏልም። በዚህ አውደውጊያ የተገኙ ድሎችና ወታደራዊ አቅሞች አንደኛ የስርዓቱን ቅጥረኛ ወታደር ማስልቸት፣ ተስፋ ማስቆረጥ፣ የጥፋት እቅዱን ማክሸፍ። ሁለተኛ በሽርጥ ለባሽ ኮማንዶች በቃኝ አህድ በተያዘ ውጤታማ ደፈጣ ከመነዮ ወደ ሚሌ ወንዝ የገባውን የስርዓቱን ወታደርን መደምሰስ ተችሏልም። በዚህ የተበሳጨው የስርዓቱ ወታደር በሁለት አቅጣጫ ማለትም ከፋጂ ወደ ቆላማው ሕዝብና ከጃራ ወደ ገፍራ በርካታ ምርቶችን በዘፈቀደ በመተኮስ የንጹሃንን ህይወት ሰለባ ማድረግና የገበሬውን ቤቶች በዘፈቀደ በሚተኮሱ መድፎችና ሞርተሮች በማቃጠል አማራ ጠልነቱን በይፋ ለህዝባችን ያሳይቷልም። በሌሊት ወደ ጎንደሬ በጋሻው ክፍለ ጦር ቀጠና የገባው የአገዛዙ ጡት ቆራጭ ኃይል ተመታ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ አምስተኛ ኮር ጎንደሬ በጋሻው ክፍለ ጦር የፋሲለደስ ብርጌድ ጀግኖች ዛሬ ጥቅምት 25 2018 ዓ.ም ከጠዳና ጎንደር ከተሞች ተውጣጥቶ በሌሊት መረጃ ጥፍቶ ወደ ቀጠናው የገባውን የአገዛዙን ጡት ቆራጭ ኃይል ልዩ ስሟ ወይንዬ ላይ ተመቶና ተዋርዶ ተመልሷል። አገዛዙ አሁን ላይ ቀቢጸት ተስፋ አድርጎ በሌሊት ማጥቃትን እየተጠቀመ ቢገኝም ከሞትና ከሽንፈት ግን መዳን አልቻለም። የፋሲለደስ ብርጌድ አባላት ዛሬ ወደ እነርሱ ቀጠና የመጣውን የአገዛዙን ኃይል ሶስት ሙትና አምስቱን ደግሞ በማቁሰል ታላቅ የሆነ ጀብዱ ሲፈጽሙ ከፍተኛ ድንጋጤ ውስጥ በመግባቱ ያ የመጣው ኃይል ተሰባስቦ እግራው ጭኝ ብሎ በመፈርጠጥ ወደ መጣበት ተመልሷልም። በተመሳሳይ ዜና ዛሬ ቡርባክስ ቀበሌ ላይ የጎንደሬ በጋሻው ክፍለ ጦር አሃድ የሆነችው ቃኞ ብርጌድ በቀጠናው ለመንቀሳ ለመንቀሳቀስ የሞከረውን የአገዛዙን ቅልብ ኃይል በቀይ ጥይት ቁርስ አቅምሶ ሙትና ቁስለኛ እየጎተተ እንዲሄድ አድርገውታል። በሁለቱም አውደ ውጊያ ጠላት ያልጠበቀው ነገር ገጥሞት ከፍተኛ የሆነ የስነ ልቦና ሽንፈት ደርሶበትና እኛ ወንድሞቻችንን አይምቱን፣ አይግደሉን፣ ተገደን የመጣን መንግስት ነገ ይወድቃል እኛ እና እናንተ አብረን እንኖራለን እያሉ እንዲጠፋ የወሰኑበትን ማህበረሰብ እየለመኑና እየተማጸኑ ወደ መጡበት ተመልሰዋል። ከሬማ ወደ መርሃ ቤቴ ዓለም ከተማ በሁለት ተሽከርካሪ ተጭኖ በመጓዝ ላይ የነበረ የአንድ መቶ አንደኛ አየር ወለድ ኮማንዶ ክፍለጦር በአፋብሃ ተደመሰሰ። አፋብሃ ደቡብ አማራ ቀጠና ሳምነውዝ ዋና ወታደራዊ አዛዥ ፊት አውራሪ ባይ ያለባቸው የተመራው ይህ ልዩ ኦፕሬሽን መነሻውን ሬማ ከተማ መድረሻውን ደግሞ መርሃ ቤቴ ዓለም ከተማ በማድረግ በሁለት ተሽከርካሪ ተጭኖ በመንቀሳቀስ ላይ ያለ አግሪት ቁማባ ቀበሌ በተባለ ቦታ በተወሰደ ድንገተኛ ጥቃት ሙሉ ለሙሉ ተደምስሷል። አፋፋ ደቡብ አማራ ቀጠና አሳምነው እዝ ዓፄ ዘርዓ ያዕቆብ አንደኛ ኮር ከናዶ ክፍለ ጦርና ከዓፄ ይኩኖ አምላክ ክፍለ ጦር በተውጣጡ ልዩ የኦፕሬሽን አባላት አማካኝነት ከረፋዱ አምስት ሰዓት ላይ በተወሰደ በዚህ ልዩ ኦፕሬሽን ለወሬ ነጋሪ እንኳ ሳይቀር ሙሉ ለሙሉ ተደምስሷል። አፋብኃ ደቡብ አማራ ቀጠና አሳምነውዝ ቡልጋ ክፍለ ጦርና ነጎድጓድ ክፍለ ጦር የተሰጠ አስቸኳይ ማሳሰቢያ የብልፅግና ወንበር አስጠባቂ አራዊት ሰራዊት የአማራን ሕዝብ ትጥቁን ብቻ ሳይሆን ቀበቶውንም አስፈታለሁ በሚል ድንፋታ ወደ ክልሉ ዘው ብሎ በመግባት አየር ኃይል ሜካናይዝድ እና እግረኛ ሰራዊቱ መፋለም ከጀመረ ሁለት አመታት አልፎ ሶስተኛ ሞት ሊደፍን እነሆ አራት ወራት ብቻ ይቀሩታል። ሆኖም የአማራን ህዝብ ከተባለው በተቃራኒው አቅሙንና የትግል ስልቱን በመቀያየር ሊያጠፋው የመጣውን አራዊት ሰራዊት ከነ ሙሉ አቅሙ በገባበት እየዋጠ እያስቀረ ይገኛል። ስለሆነም በዚህ ምት የተበሳጨው አረመን የብልጽግና ሰራዊት በተለምዶ ሰሜን ሸዋ አሳግርት ወረዳ ህዝቡ በረሃብ ሲጎዳ አንበረከ ካለው በሚል ከሚከተሉት አምስት በሮች አራቱን በሮች ህዝቡ እንዳይንቀሳቀስ ላለፉት ሁለት ሳምንት በላይ ዝግ ያደረገ ሲሆን፣ አንደኛ ከጂናገር ታሞ ሶጠን ጎራዴ፣ ሁለተኛ ከጂናገር አሳግርት ቀያፈር ጌልጌላ፣ ሶስተኛ ከጂናገር ወና ሚጤ፣ አራተኛ ከአሳግርት ሰኞ ገበያ ሐሙስ ገበያ ጽጌረዳ ሜጫ ደብረብርሃን ዝገግ የተደረጉ ሲሆን ከጊና ገር ደብረ ብርሃን የአማራ ህዝብ ለመፍጀት እንዲያገለግል የአገዛዙ አገዛዙ ሎጂስቲክስና ተጨማሪ ሰው ኃይል ለማመላለስ ክፍት ሆኖ ይገኛል። በመሆኑም ከ24 02 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ሁሉም መንገዶች እስከሚከፈቱ ድረስ ከጊና ገር ደብረ ብርሃን ያለው ዋና መንገድ ከአምቡላንስ ውጭ ላሉ ማንኛውም ተሽከርካሪ ዝግ መሆኑን እናስታውቃለን። ይህንን ክልከላ ተላልፎ በሚገኝ አሽከርካሪው ወይም የአሽከርካሪው ባለንብረት ለሚወሰደው እርምጃ ክፍለጦሮቹ ኃላፊነት እንደማይወስዱ ከወዲሁ እናሳስባለን። ዛሬ የያዝናቸው ዜናዎች እነዚህን ይመስላሉ። ነገ በሌላ በአዲስ ዜና እስክንገናኝ መልካም